በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። የተወደዳችሁና የተከበራችሁ በሉ እግዚአብሔር ስም እንደምንሰነበታችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል መታሰቢያ በሰላም አደረሳችሁ፣ አደረሰን፣ አሜን። አንድ መምህር ጋብዣለሁ። መምህራችን መምህር ናትናኤል ይባላሉ። እኛ ደግሞ በዚሁ ቆይታችን መድኃኒታችን ኢየሱስ ክርስቶስን በተመለከተ የሚነሱ ንፋቂዎችና ኦርቶዶክሳዊ መልሳቸውን እንሰጣለን። እስከ መጨረሻው እንድትከታተሉን አሁን በድጋሚ እያሳሰቡ፣ መምህራችን እንግዲህ እኛ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች መድኃኔ ዓለም ብለን ስሙን እንጠራዋለን። የዓለም መድኃኒት እንደሆንም እናምናለን። ለዓለም ሁሉ የሞተ አምላክ ፈጣሪ ጌታ ነው። ሌሎች ደግሞ በተለይ ኢየሱስን አምነን ተቀብለን ድነናል የሚሉ ራሳቸውን ወንጌላውያን ብለው የጠሩት ፕሮቴስታንቶቹ ኢየሱስ ክርስቶስ የግል አዳኝ እንደሆነ አድርገው ይናገራሉ። ከኛ፣ ከኦርቶዶክስ ካሳመኑ በኋላ ወይም ደግሞ አስተምረው ቸርቻቸው ላይ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበል፣ እንደዚያ ከሆነ ነው የምትድነው እያሉ ሲሰብኩ እንሰማለን። እና እንደ ግል አዳኝ የሚለው አስተምህሮ መጽሐፍ ቅዱሳዊ ነው ወይ አባቶችስ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን እንድንቀበል ያዘዙበት ወይም ያስተማሩበት የመጽሐፍ ቅዱስ ክፍል አለ ወይ? ለመሰረታዊ ስህተቱስ ምንድን ነው የሚለውን እንመልከት። እሺ፣ መምራችን በመጀመሪያ የሰደይ መርሃ ግብር ተከታታይ ስላደረጉኝ እንግዳ ስላደረጉኝ ጊዜ ስለ አመሰግናለሁ። እንግዲህ በተሳሳተ መንገድ ባለመረዳት ብዙዎች በኢየሱስ ክርስቶስ ላይ ለራሱ የማይመጥኑ ቃላትን በራሳቸው አረዳድና ተረዋጉን የሚጠቀሙ ግለሰባዊ አረዳድ ያላቸው ሰዎች አሉ። እንደመጀመሪያ እንደ ግል አዳኝ ክርስቶስን ማየት ማለት በመጽሐፍ ቅዱስ ላይ ምንም አይነት ቦታ ላይ አልተቀመጠም። ክርስቶስ የግል አዳኝ እንዳልሆነ ብዙ መጽሐፍት ብዙ ሊቃውንት ያመሰጠሩት የተረኩት ነገር ነው። መጀመሪያ እንደ ግል ማለት ራሱ ሐዋርያው ቅዱስ ጳውሎስ አንድ ሰው እንደ ግል የሆነ ማለት እንደ እዛ ይሆናል ይመስላል ማለት አይደለም። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 1 ላይ ተመሰሉ ተያየ በከማዕነት የሚሰሉ ለክርስቶስ እኔ ክርስቶስን እንደምመስለው እናንተ ምን የምሰሉ ሲል ሐዋርያው ቅዱስ ጳውሎስ ክርስቶስን የምመስለው ሲል በማስተማር በምግባር ክርስቶስን በመከተል እንጂ እኔ ክርስቶስን እመስለዋለሁ ሲል የባህሪ አምላክ ነው የክርስቶስን ሁኛለሁ ማለት አይደለም። ስለዚህ እንደ የሚለው ቃል ራሱ እንደ የሚለው ቃል ራሱ ክርስቶስን እንደ ግላዳኝነት የሚወክል የሚወስድ ኃይለ ቃል አይደለም መሆን መምሰልን እንጂ እና እንደ ግላዳኝ የሚለው በመጽሐፍ ቅዱስ ላይ የማይገኝና ከመጽሐፍ ቅዱስ ውጪ የሆነ የግላት ተረዋጉም ነው የነሱ ሐሳብ ብለን የምንረዳው። ነገር ግን በመጽሐፍ ቅዱስ ላይ በተለያዩ መጻሕፍት፣ በነቢያትም፣ በሊቃውንትም በሐዋርያትም መጽሐፍ ቃል ላይ እንደግል የጸለዩት ጸሎት፣ እንደግል ወደ እግዚአብሔር ያመለከቱት ምልከታ እሳቤ አለ። ለምሳሌ በመዝሙረ ዳዊት መዝሙር 12 ከቁጥር 1 ላይ አድነኝ እግዚኦ መሃል ቀሄር ወውደ ሃይማኖት ጓለመያው ያው አምላኪ አድነኝ በጎ ሰዎች ጠፍቷልና፣ የሚለውን ነብየ እግዚአብሔር ዳዊት ሲጸልይ እንደራሱ አድርጎ የጸልየዋለ እንደራሱ አድነኝ ሲል ግን እግዚአብሔር አምላኩ የራሱ ብቻ አዳኝ ሆኖ አይደለም። ያ አድነኝ ብሎ የለመነው እግዚአብሔር የእስራኤል አምላክ እንደሆነ የታወቀ ነው። ነገር ግን ነብዩ ሲጸልይ አድነኝ ብሎ በግሉ የጸለየበት መንገድ አለ። በሌላ አምላኬ አምላኬ ነፅረኒ ወለምን ታደገኝ አምላኬ ሆይ ወደን የተመልከት ለምን ተውከኝ እያለ የጸለየበት መንገድ አለ። ራሱ ባለቤቱ ክርስቶስም ይህንን ቃል ነቢየ እግዚአብሔር ዳዊት በራሱ ተገብቶ ቢናገር ፍጻሜ ለክርስቶስ ስለሆነ ይህንን ቃል ተናግሮታል። አሁን ነቢየ እግዚአብሔር ዳዊት ስለዚህ አሁን እዚህ ጋር ምንድነው ነው እነሱ የሚያነሱት፣ አምላኬ ካለ የግሉ ነው። ለምሳሌ በቤታችን በጸሎታ ላይ ወታሴ መንፈሴ መንፈሰ በአምላኬው መድኃኒዬ በመድኃኒቴ ብላለች እና እሱን ወስደው ነው አሁን ብዙ ጊዜ የግል ነው የግል ያድርግህ ተቀበለው፣ ያንተ አድርገህ ይላል። ግን የግል ማለት አሁን በሀገራችንም እንደሚታወቀው ለምሳሌ ይሄ ሚዲያ ሰደቲቭ የኔ የግሌ ነው፣ ከኔ ወጭ ማንም ይጠቀምበት አይችልም። አንድ ሰው ሚስት ብትኖረው ሚስቱ የግሉ ናት፣ ከሱ ወጭ ሌላ ሰው ሚስት ሊያደርጋት አይቻለም። ስለዚህ ኢየሱስ ክርስቶስን የግሌ የኔ ነው ካልኩኝ ከኔ ወጭ ሌላ ይጠቀመውም እያልኩ ነው ማለት ነው። ስለዚህ እነሱም የሚያነሷት ይቺ ነው። አምላኬ ብሏል። አምላኬ ካለ የግንቡ ነው አይነት ምልከታ ነው። ይሄ ያሰኛል። ለምሳሌ ሀገራችን ኢትዮጵያ አለ እኔ አሁን ሀገር ናት ብል፣ ኢትዮጵያ የኔ ብቻ ናት እያልኩ አይደለም። እንዴት ይታያል? ዛው አብሮ እንዲያነሱ ይሄንን በዚህ እይታ እና ብዙዎች እግዚአብሔርን አምላኬ አድነኝ እያሉ የጸለዩበት መንገድ ይኖራል አምላኬ አድነኝ ሲሉ ግን የራሴ አምላክ ብቻ እግዚአብሔር አምላክ የዳዊት አምላክ ብቻ አይደለም። እግዚአብሔር አምላክ የእመቤታችን ብቻ አይደለም። ነገር ግን አምላኬ ብለው ይጠሩታል የሁሉም አምላክ ስለሆነ፣ እንደራሱ አገላለጽ፣ እንደራሱ አረዳድ አምላኬ ብሎ ይጠራዋል እንጂ የራሱ ብቻ ነው ማለት አይደለም። ለምሳሌ መምህር፣ እኔ የኔ እናት አለችኝ። እኔ እናቴ እንዲህ አደረገችልኝ፣ እናቴ ረዳችኝ፣ እናቴ ይሄን ይሄን አደረገችልኝ ብል የኔ እናት እናቴ ብቻ ናት፣ የኔ ብቻ ናት ማለት አልችልም። ወንድሞች፣ እህቶች አሉና አሉ። ግን ሰውቱን እናቴ ይላሉ፣ ያም እናቴ ይላሉ፣ እኔም እናቴ ይላሉ። ግን አትጠቀሙም። አዎ የግሌ እናት አልልም። የኔም እናት ናታችን ትላላችሁ። ወንድሜ እናት ናት፣ የህትም እናት ናት። በጋራ እናታችን ያቺ እናታችን ናት። ግን እናታችን ስለሆነ እኔ የራሴ ጉዳይን ለመግለጽ በተጠቀምኩበት ጊዜ እናቴ እንዲያድርግልኝ ብዬ ልገልጻት እችላለሁ። እናቴ ብዬ ስለገለጽኳት ግን የኔ ብቻ ናት የወንድሞች እናት ማለት አይቻልም። ስለዚህ ቅዱሳን አባቶቻችን ሲጸልዩ አምላኬ ብለው አምላኬ ብለው ይዛሉ አምላኬ መድኃኒቴ፣ ብለው የተጠቀሙት ኃይለ ቃል ራሳቸውን ከእግዚአብሔር ጋር በሚያነጋግሩበት ጊዜ እንጂ ራሳቸውን እግዚአብሔርን የራሳቸው አምላክ ብቻ አድርገው አይደለም። አይደለም ። ስለዚህ ስህተቱ ያለ የኔ እንደ የግል የሚለው ሀሳብ ነው ማለት ነው። አምላኬ ብሎ መጥራት አጥያት አይደለም ወይም ደግሞ ስህተት ማለት ነው። አምላኬ ማለትም ይቻላል። ችግሩ ግን ያ መድኃኒት ያለ መድኃኒት ሳይሆን የኔ ብቻ ነው ማለት ለተመረጡት ሞተ የሚል አስተምሯላቸው በእነሱ በነገራችን ላይ ኢየሱስ ክርስቶስ የሞተው ለተመረጡት ነው። ያልተመረጡ አሉ። ስለዚህ ለተመረጡት የሆነ ወስ ነው ማለት ነው። እንደዛ የሚናገሩት ስላለ ስለዚህ አምላኬ መድኃኒቴ ፈጣሪ ብሎ መጥራት ይቻላል ግን ያ ፈጣሪ አምላክ ጌታ የምንለው ለእኔ ብቻ የሞተ ሳይሆን ለአለም የሞተ ከሆነ ትክክል ነው ማለት ነው አይደለ እኔ ለአድማጮቻችን አንድ ሀሳብ ላንሳና እኔ እግዚአብሔርን የግል አዳኝ ካረኩት እኔ የግል ካረኩት ሌላ ሰው ሊወስደው አይችልም ማለት ነው ሌላ ሰው አሁን አንድ ፕሮቴስታንት ተነስቶ መድኃኒታችን ኢየሱስ ክርስቶስ የራስህ የግል አዳኝ አድርገህ ተቀበለው ብሎ ከተቀበለው ያ ሰው የግል ከሆነ ያንን መድኃኒትነት ሌላ ሰው ሊጠቀመው አይችልም። በነገራችን ላይ ለምን ራሱ ወስዶታላ፣ የግሉ ነው። የግሉ ከሆነ ለማንም መስጠት አይቻልም። ስለዚህ የግል የሚለው ላይ ራሱ አተረጓጉምና አረዳድ ነው የሚቀረው። የግል አምላኬ አምላኬ ብሎ መድኃኒቴ ብሎ መጥራት ማመስገን፣ መዘመር ይቻላል፣ መቀኘት ይቻላል። ብዙ የሊቃውንት ድርሰት ቅኔዎች አሉ። ነገር ግን አምላኬ ስላለ የኔ የራሴ ብቻ ነው ማለት አይደለም። ጊዜ መጽሐፍ ቅዱስ ክፍል ወደፊት የምንሄድበት ይኖራል። እስኪ መጽሐፍ ቅዱስ እናንሳና አርባጮች ምናልባት የኛ ሐሳብ ብቻ እንዳይመስላቸው መጽሐፍ ቅዱስ ምን ይላል? ከግል አንፃር ለዓለም ነው የሚለው መድኃኒተ ዓለም ነው የሚለው ወይስ የግል ነው የሚለውን እንዴ የግል ለምሳሌ ስንመለከት በዮሐንስ ወንጌል ምዕራፍ 3 የግል እንዳልሆነ ማለት ነው። የግል እንዳልሆነ የዓለም መድኃኒት እንደሆነ ከማንም ኃይለ ቃል ማንም ነቢይ የተናገረው ሳይሆን ራሱ ባለቤት እግዚአብሔር አብ የተናገረውን ኃይለ ቃል እንውሰድ። በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ እስመከመዝ አፍቀሩ። ምናልባት ለአድማጮች ሰፋ አድርገው እንዲረዱት በመጽሐፉ እናነባው። እንግዲያውስ የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ ቁጥር 16 ላይ እንዲህ ይላል በእርሱ ይላል የሚያምን ሁሉ እዚህ ጋር አሁን አማኙ ሁሉ ነው። በርሱ የሚያምን ሁሉ አንድ ሰው ብቻ አይደለም ማለት ነው። አዎ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪ ተሰራት ድረስ ዓለሙን እንዲሁ ወዷልና ይላል። መልካ ምን እንዲሁ የተባለ ደግሞ በአጠቃላይ የሰው ልጅ ነው። ከዛ ዓለም በልጁ እንዲድን ነው እንጂ ባለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማያምን ግን ባንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ይላል። መልካም ሀሳቡ ይህ ነው እንግዲህ። እግዚአብሔር አንድያ ልጁን ዓለምን ወዶ እንዲሞትለት፣ እንዲሰቀልለት፣ እንዲያድነው ስለ ዓለም ከሰጠ ክርስቶስ የግል አዳኝ ነው ማለት የእግዚአብሔር አብን ቃል መሻር ማለት ነው። የእግዚአብሔር አብን ቃል እግዚአብሔር ዓለሙን ወዶ አንድያ ልጁን ሰጠ ከተባለ፣ አይ እግዚአብሔር የግል አዳኜ ነው ካልኩ እየተቸው ያለው የማንን ቃል ነው ማለት ነው። በእርሱ የሚያምን ሁሉ ካለ በእርሱ የሚያምን ሁሉ ካለ እኔ በግል አደጌ ከወሰድኩት እየተከራከርኩ ያለሁት ከአንድ ግለሰብ ሰው ጋር ወይም ከአንድ ሊቅ ጋር ሳይሆን ዓለምን ከፈጠረ ከእግዚአብሔር አብ ጋር ነው ማለት ነው። ስለዚህ እግዚአብሔር የዓለም መድኃኒት አድርጎ ሰጥቶን እኔ የግል አድርጌ የምወስደው ከሆነ ይህ የአእምሮ ድክመት ብለን ነው እንጂ የምንወስደው ሌላ ምንም አንለው። በጣም ነው የሚገርመው። አሁን መድኃኔዓለም የሚለው መጽሐፍ ቅዱስ ላይ የለም ሁሉ ይላሉ እነሱ። አሁን መድኃኔዓለም የሚል ኢየሱስ የሚል አለ አማኑኤል የሚል አለ እንጂ መድኃኔዓለም፣ የዓለም መድኃኒት የሚል የለም። እንግዲህ መድኃኔዓለም የግዕዝ ቃል ነው አዎ፣ ግን መጽሐፍ ቅዱስ ላይ የለም ወይ የሚለው አይተነው እንለፍ። እዚሁ ዮሐንስ ወንጌል ላይም ስላለ ዮሐንስ ወንጌል ያነቡ። አዎ ምዕራፍ አራት እንግዲህ ሳምራዊቷ ውሃ ስትቀዳ መድኃኒታችን ኢየሱስ ክርስቶስ አገኛት። ከዛ ስለዚያ ብዙ ነገር አወራትና እንዳልጠማ ድጋሚ ልቀዳ እንዳልመጣ ንገረኝ ስትለው ውሃ ስጠኝ ስትለው ሂጅና ጎረቤትሽን ዘመድሽን ጠርተሽ ነይ ብሏት ነበር። ከዛ ጠርታቸው እነሱ በመጡ ጊዜ በተለይ ከምዕራፍ አራት ቁጥር አርባ አንድ ጀምሮ ስንመለከተው የሚያስቀምጠው ነገር አለ ባጭር በእውነት ክርስቶስ አዎ፣ በርሱ ዘንድ እንዲኖር ለመኑት። በዛም ይቅርታ፣ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን የሚሉት ህዝቡ። አዎ፣ በእውነት ክርስቶስ የዓለም መድኃኒት እንደሆነ። አዎ፣ ቁጥር 42 ላይ ነው በስፋት የምናገኘን ቃል። ምን ይላል? በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን የዓለም መድኃኒት ይሄ በግዙ ሲሆን መድኃኒ ዓለም መድኃኒ ዓለም ወይም ደግሞ መድኃኒ ዓለም ይባላልና እናውቃለን ነው የሚለው። እናውቃለን ሊሏት ነበር ሳምራውያን ሰዎቹና ሰዎቹ ምን ብሎ ይናገራሉ። የለም መጽሐፍ ቅዱስ እኮ መድኃኒ ዓለም ያለ መድኃኒት የሚል የለም ስለሚሉ ይሄም ቃል እንደማስረጃ ይሆናል ብዬ አስባለሁ። መልካም እንግዲህ ይህ ኃይለ ቃል ለሳምራዊቷ ሴት። ኃይለ ቃሉ ሳምራዊቷ ሴት ላይ ያለ ነው። ዮሐንስ ወንጌል ምዕራፍ አራት ላይ ገብታችሁ ስታነቡ ሕዝቡ ለምን እኔ ነኝ ያመጣኋቸው እንዳትላቸው፣ ለምን እኛ ሴት ያመጣችን አይደለችን፣ በሴት የተሰበትን አይደለንም ሲሉ እኛ የክርስቶስን አዳኝነት የዓለም መድኃኒት እንደሆነ እናውቃለን። አሁን ብዙ ጊዜ መጻሕፍት መድኃኔ ዓለም የሚሉትን አጠቃቀማቸው መጻሕፍት የሚጠቅሱትን? ራሱ ግዙ እዛ ላይ አማርኛው አማኑኤል ተብሎ ስላልተቀመጠ ትርጉማዊውንና ግዙን ስላልተረዱት መድኃኔዓለም የለም ይላል እንጂ፣ ራሱ ቃሉ ምንድነው ማለት ነው? መድኃኔዓለም የዓለም መድኃኒት ካለ እኛ የምንለው ምንድን ነው? መድኃኔዓለም የግዕዝና የአማርኛ ልዩነት ማለት ነው። ልዩነቱ የቋንቋ ልዩነት ነው። ለምሳሌ ስላሴ የሚል መጽሐፍ ቅዱስ ላይ ቃል በቃል አናገኝም አሁን ግን አብ ወልድ መንፈስ ቅዱስ ብሎ እንዳገኘዋለን። ስላሴ አዎ፣ በማቴዎስ ወንጌል ምዕራፍ 28 ላይ ወንዘ ታጠምቅዎሙ በሉ በስመ አብ ወልድ መንፈስ ቅዱስ ብሎ ራሱ ገልጾታል። ስለዚህ እኛ የስላሴን አንድነት ሶስትነት ስንረዳ ሶስት አለ ነው ሶስት ብለን ቆጥረን ያስቀመጥነው አብ ወልድ መንፈስ ቅዱስ ብሎ ራሱ ከነገረን ስንረዳ ሶስት ነው ማለት ነው በግዙ ስለዚህ ሶስትነት ብለን እንገልጸዋለን። ስለዚህ ስላሴ የሚል ኃይለ ቃል ከሌለ አብ ወልድ መንፈስ ቅዱስ የለም ማለት አይቻልም። አብ ወልድ መንፈስ ቅዱስ ተብሎ ተተንትኖ ተቀምጧልና። ስለዚህ እዚህ ኢየሱስ የሚለው እኮ ሲተረጎም በነገራችን ላይ ዘያድህ ሆኖ ስለዚህ ኢየሱስ የሚለው እራሱ መድኃኒዓያለም ወደ አማርኛ ስንተረጉሙ በግዕዝ መድኃኒ ዓለም፣ በአማርኛ በዮሐንስ ወንጌል ምዕራፍ አንድ ቁጥር 29 ላይ ራሱ ነዋ በጉ ለእግዚአብሔር ዘያአትት ኃጢአተ ዓለም አይልም? ነዋ በጉ ለእግዚአብሔር፣ እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ። ምንድነው? መድኃኒት ክርስቶስ ነው ማለት ነው። መድኃኒት ያ በግ የተባለው መድኃኒት ክርስቶስ ነው። የዓለምን ኃጢአት ካስወገደ የዓለም መድኃኒት መድኃኒ ዓለም ነው። ትክክል እዚህ ሮሜ ላይ በጣም ቅዱስ ጳውሎስ በግልጽ ያስቀመጠው ደግሞ ሀሳብ አለ እና እሱን ለአድማጮች እስኪ እናነብላቸው በተለይ መጽሐፍ ቅዱስን ማንበብ የምትችሉ የተወደዳችንና የተከበራቸው የሰዴቱ መራግብ ተከታታዮች እናንብ አለማንበባችን ድክመታችን አይተው ነው ሰዎች የሚቀልዱብን ሮሜ ምዕራፍ አምስት ቁጥር አስራ ስምንት ላይ እንዲህ ይላል ቅዱስ ጳውሎስ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ይላል በአንድ በደል ምክንያት ይሄ አንድ የተባለ አዳም ነው። አዳም በበላ ነው ኃጢአተኛ የተባለ እንደመጣ እንዲሁ ይላል በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ፣ ይላል በአንድ ሰው ምክንያት ይልና ስጦታው ወደ ሰው ሁሉ አለ። ለምሳሌ ብቻ ቢሆን ኖሮ ወደ አንድ ሰው ነበር ወይ ወደ ተመረጠው ወይ ወደ ተመረጡት ይል ነበር፣ ግን ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቀን ጻድቃን ይሆናሉ። ቅዱስ ጳውሎስ ማለት ይሄ ግልጽ የሆነ ሀሳብ ነው። አሁን ይሄን እንዴት ብሎ ሊሸወድ ይችላል? የግል ግል ለማለት እዚህ ጋር ተቀምጧል። እንግዲህ አሁን ይህንን ብለን የምንገልጸው ሰው አንደኛ ከመጻሕፍት ራሱ ባለቤቱ ኢየሱስ ክርስቶስ ሴትክሙ በኢያእምሮ መጻሕፍት ወኢኃይለ እግዚአብሔር መጽሐፍትንና የእግዚአብሔርን ኃይል ባለማወቃችሁ ሳታችሁ እንዳለ እኛ ችግራችን ክርስቶስ የዓለም መድኃኒት ሳይሆን ቅርቶ ሳይሆን መጽሐፍትን ባለማወቃችን ነው። ሐዋርያው ቅዱስ ጳውሎስ የዕብራውያን ሰዎችን በአንድ ሰው ኃጢአት ምክንያት ዓለም ተጎዳ፣ በአንዷ ጨንገር ዓለም ሁሉ ተገረፈ፣ እንዲሁም ደግሞ በአንድ ሰው በኢየሱስ ክርስቶስ የዓለም ሁሉ ድህነት እንደተመለሰ እንጂ ተገለጸ። የግላ ዳኝ ነው ማለት ስህክሙ በያ ይምሮ መጻይ መጽሐፉን አለመቀበል ነው ማለት ነው። መጽሐፉን አለመቀበል ነው፣ መጽሐፉንም ያለማንበብ ችግር ነው። በጣም መልካም። ስለዚህ አድማጮች ያነባሉ ብዬ እናስባለሁ ወደፊት። አሁን ወደ ሁለተኛው ነጥብ እንሄድና ምንም በአንዱ ኃጢአት ክርስቶስ አዳምን እንደሚመስለው በዚህ በውዳሴ ማርያም ዘኮነ ዳግማይ አዳም የሚለው አዳም ክርስቶስን የሚመስለው በምንድን ነው ሲሉ ሊቃውንት ሲተረጉሙ አዳም ክርስቶስን የሚመስለው አዳም በኃጢያቱ አዳም በኃጢያቱ ዓለሙን ሁሉ እንዳስጎዳ ክርስቶስ ደግሞ በጽልቁ በትሩፋቱ በመድኃኒትነቱ ዓለሙን ሁሉ አድኗልና፣ ክርስቶስ ምን ይባላል? ዳግማዊ አዳም ይባላል። ዳግማዊ አዳም የተባለበት በአዳም ኃጢያት ሰው ሁሉ እንደተጎዳ በክርስቶስ መድኃኒትነት ደግሞ ሰው ሁሉ ስለዳነ ዳግማዊ አዳም የተባለ ክርስቶስ ለዚህ ነው። ስለዚህ በአዳም ኃጢያት ሰው ከተጎዳ በክርስቶስ መድኃኒትነት ሰው ሁሉ ከዳነ ክርስቶስ የዓለም ሁሉ መድኃኒት እንደሆነ የታወቀ። በጣም ጥሩ ቀለምም እንደማንሳት አድርገውታልና እንደግል ለአዳኝ የሚለው ሀሳብ ላይ እንደ አዳኝ፣ ለምሳሌ አዳኝና እንደ አዳኝ ይለያል። ለምሳሌ መምህር ናትናኤል እንደ እንባቆም ይመስላሉ ከተባለ መምህር ናትናኤል እንባቆም ናቸው ማለት አይደለም። እንባቆምም እንደ መምህር ናትናኤል ይመስላል ይባል ልባቆ፣ መምርናት ላይ ላይ አይደለም እንደ ማነጻጸሪያ ነው። ስለዚህ ምንድነው? እንደ አዳኝ አድርገን ነው የምንቀበለው ወይስ አዳኝ አድርገን ነው የምንቀበለው? መናፍቃኑ ወይ ፕሮቴስታንቱ እያሉ ያሉት እንደ አዳኝ ተቀበሉት፣ እንደ ግል አዳኝ ነው የሚሉት። እንደ የሚባል ነገር በክርስቶስ ላይ መጠቀማቸው ስህተት ነው። ክርስቶስ አዳኝ ነው፣ አዋዳኝ ነው፣ መድኃኒት ነው። ይህም አሁን ስንነጋገርበት የመጣ ነው ኃይለ ቃል ሁሉ ነው። ብዙ ሰፊ ነገር እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን ይሆናል አስመስለን እንደኛ አስመስለን ነው እንጂ እኛን አድርገን አላለም። በዛን በወቅቱ የነበረው ነው የሚያሳየው። አዎ ስለዚህ ስለዚህ ምርሶት ይሄ ጳውሎስ ክርስቶስን ግን የሚመስልበት ምን አለው አስገለስራለእ የሚገርም ነው ግን እነሱ የምንት እንዳዳኝ ነው እ ግን አዳኝ ነው አዳኝ እንዳዳኝ አይደለም ነው ስለዚህ እንደ የሚለውን አጠቃቅማቸውና አረዳዳቸው ስህተት ነው ማለት ነው እንደ የሚለው አጠቃቅም ትክክል ነው ከተባለ እንዳዳኝ የሚል አንደኛ መጽሐፍ ቅዱስ ላይ እንዳዳኝ የሚል ራሱን ችሎ የለም ንጽጽሮችን ስንመለከት አዳም ከሆነ ከማሃዱ ምን አዳም ከኛ አንዳንዱ ሆነ የሚል አንስተው አላሁ አዳም ከኛ አንዳንዱ ሆነ ሲባል አንደኛ ይህ ምስጢረ ሥጋዌን ኋላ የሚያመለክት ቢሆንም ከኛ አንዳንዱ ሆነ ሲባል ግን አዳም ባህርያው ባምሳሉ በእግዚአብሔር አምሳል ስለተፈጠረ እግዚአብሔርን መሰለ ነው እንጂ እግዚአብሔርን ሆነ አንለው። ባህርያው ባምሳሉ ስለተፈጠረ እሱን፣ ክርስቶስን እግዚአብሔርን መስሎ እንደተፈጠረ ነው። ንግበር ሰባ ባሪያ ነው ባምሳሌ ነን እንደ ምሳሌያችን ሲል እኛን አስመስለን ነው እንጂ እኛን አድርገን አይደለም ስለዚህ እንደ የሚለውን አጠቃቀም እነሱ የቀራቸው ምንድነው ማለት ነው አረዳድ ግንዛቤ የለም ማለት ነው እንጂ እግዚአብሔር አዳኝ እንደሆነማ ብዙ መጻሕፍት ላይ መጥቀስ ይቻላል በጣም ጥሩ ስለዚህ እንደምትለው ሀሳብ አላት ማለት ነው ውድ ተመልካቾቻችንና አድማጮቻችን እንግዲህ ዛሬ በጣም ጥሩ ቆይታ እያደረግን እንደሆነ ከፍሬው እየተማራቸው ነው ብለን እናስባለን እንግዲህ አንድ የመጨረሻ የምናደርገው ኢየሱስ ክርስቶስ አለምን ሁሉ አድኗል መድኃኔ ዓለም ካል ሰው ሁሉ አሁን መንግስተ ሰማያት ይገባሉ ወይ ማለት አለም ለሁሉ ሰው ነው እንግዲህ ክርስቶስ የሞተ አይደል አዎ ለኔም ሞቷል ለሐዛቡ ሞቷል ለሙስሊሙም ለፕሮቴስታንቱም ሙቷል በአዳም ምክንያት የመጣብን እዳ በደር ሁሉ በክርስቶስ ተወግዶልናል እንደዛ ከሆነ አለም ሁሉ አሁን ወደ ገነት ይገባል ማለት ነው ሚለው መጨረሻ እናርጋለን። መልካም መልካም፣ ሳቢ ጥያቄ ነው። ዓለም ከኃጢያት ድኗል ከባርነት ነፃ ወጥቷል ሲባል ኃጢያት በአዳም ምክንያት መጣ። ሰውን ሁሉ ባህሪያዊ ሆና ነበር፣ በሰው ባህሪ ውስጥ። ስለዚህ መድኃኒታችን ኢየሱስ ክርስቶስ ሰውን ሁሉ ነፃ ያደረገው በአዳም በደል ምክንያት የመጣች ያችን ባህሪያዊ የሆነች ኃጢያት ነው። ከዚህ በኋላ ሰው ነፃ ነው። ነፃ ነው ሰው የሚጠየቀው ከዚህ በኋላ ክርስቶስ ደሙን አፍሶ ሰውን ነፃ ካደረገ በኋላ በራሱ ኃጢያት፣ በራሱ ግል ኃጢያት ይጠየቃል እንጂ እኔ በራሴ መጥፎ ስራ ሰርቼ አሁን የምኮንን ከሆነ ክርስቶስ አልሞተልኝም ማለት አይደለም። ክርስቶስ የሞተልኝ አሁን በአዳምና በሐዋ በደል ሳይሆን በራሴ ማለት በግሌ ነው። ያንንማ ነቢያት ሙተው የማያጠፏትን እዚ እስመ ብዙሃን ነቢያት ወጻድቃን ሞቱ ዋልወዘ በቋ ሞቶ ማለት የአዳምና የሕዋን ያች በደል ብዙ ነቢያት በመጋዝ ቢተረተሩላት ቢሞቱባት፣ ይሞቱባት ያች መከራ ያችን ጽድቅ ሊመልሷት አልቻሉ፣ አልተመለሰችም። ያችን ግን ሊመልሳት የሚችል ማን ነው? ራሱ ባለቤቱ ኢየሱስ ክርስቶስ ነው። ስለዚህ ያችን ባህሪያዊ ኃጢአት ራሱ ክርስቶስ የሰውን ባህሪ ባህሪ አድርጎ አጥፍቷታል፣ ብነሷታል። ከዚህ በኋላ እያንዳንዱ ሰው የሚጠየቀው በራሱ በግሉ ኃጢአት ነው። በጣም ጥሩ። በግሉ በደል፣ ትክክል። እንዲያውም መጽሐፍ ቅዱስ ላይም ይናገራል። ለምሳሌ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እየጠቀስ ነው። በርሱ በሚያምን አይፈረድበትም። በማያምን ግን ይፈረድ በአንዱ በእግዚአብሔር ልጅ ስላላመነ ነው የሚለው ያዳም በደል ስላልተወገደ ሳይሆን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶ አሁን የተደረገው ነው። ማርቆስ 16 16 ላይ ወደ አለም ሁሉ ሂዱ፣ ወንጌል ለፈተስ ተቆካለ በኋላ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ተብሎ ተቀምጧል። ስለዚህ የዘላለም ሕይወትን ለማግኘት አሁን ማመን መጠመቅ የክርስቶስ ስጋና ደም መቀመጥ መቀበል ክርስቲያን ስነ ምግባራትን መስራት እስከ መጨረሻው ድረስ በዛው ፀንቶ መኖር ያስፈልጋል እነዛ ካልሆኑ ግን ሰዎች የዘላለም ህይወትን አያገኙም ማለት በአዳምና በሔዋን ምክንያት ተፈረደባቸው ሳይሆን በራሳቸው ከአዳም በኋላ ህግ ሰርቶልናል ለምሳሌ አዳምን ፈጥሮ ከዚህ ዕፀ በለስ አትብላ የሚል ህግ ፈጥሮ ሰርቶለት ነበር አዳም በመብላቱም የተኮነነ ስለዚህ በአዲስ ተፈጥሮን ፈጥሮ ይሄን አታድርጉ ይሄን አድርጉ ብሎ ሰርቶልናል። ያን ካልጠበቅ፣ በራሳችን ኃጢአት እንጠየቃለን የሚለው ነው። እንግዲህ ስለነበረን ቆይታ መምህራችን ከልብ አድርገን እናመሰግናለን። አድማጭ ተመልካቾቻችንም ትግስት ወስዳችሁ ትምህርት ስትከታተሉ ስለነበረ እናመሰግናለን። የመድኃኒታችን የኢየሱስ ክርስቶስ ቸርነቱ ከሁላችን ጋር ይሆን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆያል።